እዚህ ቪዲዮ እንዴት በቀላሉ ብር ሜክ እንደምታደረጉና እንዲሁም ደግሞ ዊዝድሮ እንደምታደረጉ ሙሉ ፕሮሰሱን አሳያችኋለሁ። ከኔ ጋር ሆኑ። ቴሌግራም ቻናላችን ካልተቀላቀላችሁ አዳዲስ ፍሪ ፈንድ አካውንት፣ አዳዲስ ልክ እንደዚ አይነት ብር ሜክ የምታደረጉበት ነገር ስለምታገኙ የቴሌግራም ቻናላችን ተቀላቀሉ ማለት ነው። ዩቱብ ዲስክሪፕሽን ላይ ታገኙታላችሁ፣ ወይም ደግሞ ጅማሮ ና ጅማሮ ትሬደር ብላችሁ ቴሌግራም ላይ ሰርች የምታደረጉ ታገኙታላችሁ። ልክ ስክሪኑ ላይ እንደተጻፈ ማለት ነው። ስለዚህ ሁላችሁም የቴሌግራም ቻናላችን አቀሉ ፍሪ ፈንድ አካውንት ፍሪ ልክ እንደዚህ መኒ ሜክ የምታደርጉበትን ነገር እናቀርባለን ማለት ነው። ሁላችሁም ይህንን የዩቱብ ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። አንድ ኤምሲ በነፃ ማለት ነው ወይም ደግሞ ሰባት ዶላር ከአምስት ነጥብ ምናምን ዶላር ከሰባት ዶላር ድረስ በነፃ ሊሰጣችሁ የሚችል አፕሊኬሽን ኬዋይሲ ብቻ ስለጨረሳችሁ ኢንቬት ካረጋችሁማ በጣም ብዙ ብሮችን ሚክ ማድረግ ትችላላችሁ ማለት ነው። ሲቀጥል ኤም ሚ ፓስ ብላችሁ መሰረች ነው ከሰረቻችሁ በኋላ ቀጥታ ኦፕን ብላችሁ ወደ ውስጥ እንገባለን ማለት ነው ጋይስ። ወደ ውስጥ ከገባን በኋላ አካውንት እንከፍታለን። ያው ከዛ አካውንታችን ሪጅስተር ማድረግ ነው። ከዛ ከስር ክሊክቱ ኢንተር ሚል አለ ጋይስ አንዴ ክሊክ ቱ ኢንተር ስንል ጌት ስታርት ምትላለች። ጌት ስታርት ካላችሁ በኋላ ያው ምን የለንም እኛ አካውንት የለንም። ስለዚህ አዲስ ስለሆነ ሳይን አፕ ነው እንላለን። እኔ በጉግል ነው የሚመቸኝ እናንተ በኢሜይል ማድረግ ትችላላችሁ። ጉግል የሚለውን አንዴ ነክታችሁ ኢሜይላችሁ ማስመር ትመርጣላችሁ። ብዙ ኢሜይል ካላችሁ ትመርጣላችሁ ማለት ነው ጋይስ ልክ እንደዚህ ካረጋችሁ በኋላ እዚ ጋር ኢሜይላችንን እናስገባለን ማለት ነው። ኢሜይላችንን እንመርጣለን። ከዛ ኢሜላችሁን ከመረጣችሁ በኋላ ትንሽ ይጠብቃላችሁ፣ ሎጊን ያደርጋቸዋል ማለት ነው። እችን ነገር ሰቡና በስትክክል ታስቀምጣላችሁ። ከዛ በፊት ሲባካፕ ነገር አለ፣ እሱን አሳያችኋለሁ። ሲቀጥል ግን ከዮስ ቬሪፊኬሽን ጨርሳችሁ እናንተ ትጠብቁኛላችሁ ማለት ነው። ያው ኢሜላችሁን ታስገባላችሁ። ከዛ ከቬሪፊኬሽን ውጪ ኢሜይላችሁን ካስገባችሁ በኋላ ዝጋ፣ ፕሊስ ኢንተር ቬሪፍኬሽን ኮድ ይላክላችኋል ማለት ነው። ዝጋ ቀጥታ ኮድ ትልካላችሁ። ኮድ የምትለውን ስነኩ ኮድ ይልክላቸዋል። ከዛ በፊት ግን ቬሪፊኬሽን ያስመርጣቸዋል እና ያለን አብረን። ከዛ ፓስወርዳችሁን እና ኢንቪቴሽን ኮድ፣ ይህን ኢንቪቴሽን ኮድ ሁላችሁ እንድታስገቡ ይፈልጋለሁ። ሁላችሁን ካስገባችሁ ለእናንተ ተጨማሪ ሌላ ኤምኤክስ ይሰጣችኋል። ኤምኢሲ የሚባል ቶክን ታውቃላችኋል። ክርቢቶ ታውቃላችሁ ብዬ አስባለሁ። እሱ ይሰጣችኋል። እንደዚህ ድሮፕ ካረገ በኋላ ትንሽ እንጠብቃለን። እሺ ተጨማሪ ደግሞ እሱ ከሚሰጣችሁ ተጨማሪ ማግኘት የምትፈልጉ ከሆነ በእኔ ሪፈራል ሊንክ መግባት ነው። እዚጋ ፕሊስ ኢንተር ኢንቪቴሽን ኮድ ይላል፣ ተጨማሪ ይሰጣችኋል ማለት ነው እና ቀጥታ እዚ ጋራ የተሰትሉ ሳይን አፕ የሚል ይመጣል። ኢንቪቴሽን ኮድ ታስገባላችሁ፣ ሳይን አፕ ትላላችሁ፣ ፓስወርዳችሁን ታስገባላችሁ፣ የተላከላችሁ ነገር ታስገባላችሁ። ከዛ ኮንፊርም ብላችሁ ወደ ውስጥ ትገባላችሁ። እዚ ጋ ምንድነው የሚላችሁ ክሬት አይዲ ሊንክ ዘ ፊውቸር ይላል። እንግዲህ ኦልሬዲ ሀቭ አይዲ ዋሌት አለው ይላል። የለንም፣ ክሬት እናደርጋለን። ስለዚህ እዚህ ጋ እንሞላለን ማለት ነው። ፓስወርዳችንን የራሳችሁን ሙሉ። ከዛ ይሄ ባክ አፕ ፌዝ ፌዞች የሚባሉ ነገር ይሰጣችኋል ከዛ እዚህ ጋር የምታያቸውን እነዚህ እንትኖች ይሰጣችኋል። ከዛ በኋላ ኮፒ ማለት ትችላላችሁ። ይህን ነገር ማስቀመጥ አለባችሁ ማለት ነው። ማስቀመጥ አለባችሁ ይህን ነገር። ከይቅርታ ጋር እኔ እንትን አላረኩላችሁ ቬርፌ ሳረግ አላሳያችሁም። ቬርፌ ማድረግ አያቅታችሁም ቬርፌ ታረጋላችሁ። ከዛ ይሄ ባካፕ የሚለውን ሁሉ ነገር ከጨረሳችሁና ቬርፌ ካረጋችሁ በኋላ ለ24 ሰዓት ጠብቁ ይላችኋል። ኦልሞስት 12 ሰዓት ከ12 ሰዓት በላይ ይፈጃል ማለት ነው። ከዛ በኋላ እንደዚህ ቬሪፋይ ካረጋችሁ በኋላ ልክ እንደዚህ ሚክሳችሁን ልክ ስገቡ ክላይም አድርጎ ትባላላችሁ። ክላይ ማድረግ ነው ማለት ነው። በቃ እንደዚህ ይሰጣቸዋል ማለት ነው። ለማንኛውም ዊዝድሮውን ቀጣይ ሳምንት ወደ 12 ሰዓት ላይ እለቅላቸዋለሁ ማለት ነው። ደህና ሆኖ መልካም ሳምንት። እሺ ቀጥታ ወደ ዊዝዶ እናልፋለን። የዊዝድሮ ስታረጉ አንድ ነገር ልንገራችሁ። እኔ ሪከርድ እያረኩ መስሉኝ ሪከርድ ንድረስ ይችዋለሁ፣ ነገር ግን ሎጊን በሚለው ማሳየት ይችላለሁ። ለእናንተ እሱ ቀላል ነገር ነው። ቀጥታ ግን የምታደርጉትን ነገር ወይም ደግሞ እኔ የማወራውን ነገር እናንተ ስቲፕ ባይ ስቲፕ የምታደርጉ ከሆነ ችግር ወይም እንከን አይገጥማችሁ ማለት ነው። እኔ የምለውን ነገር በደንብ ተከታተሉ። ቀጥታ የምትገቡት ኤክስፕሎየር የሚላለ ኤክስፕሎየርን አንድን ልክ እንደነካችሁት ወዴት ወስዳችኋል እንደዚ አይነት ፔጅ ላይ ወስዳችኋል ማለት ነው። እንደዚ አይነት ፔጅ ውስጥ ምንም ይላለ አሁን ከስር ትራንዚሽን የሚላለ ትራንዚሽን ከሚለው በታች ክሊክ ቱ ጆይን የሚላለ እሱን ልክ እንደነካችሁ እንደዚ አይነት ፔጅ ላይ ወስዳችኋል። ከዛ ከላይ ያለችው ትነካላችሁ፣ ኮፒ ታረጉ ና ከዚ ውስጥ ትወጣላችሁ። ልክ ኮፒ አድርጋችሁ ከወጣችሁ ፕላስ ምልክት አለች እሷን ትነካላችሁ። ሰርች ባሩን ትነካላችሁ፣ ከዛ ኮፒ ያደረጋችሁን ፔስት፣ ከዛ ሰርች ታደረጉታላችሁ። ተመልሶ እንደዚህ ነው፣ ሪፍሬሽ ማለት ነው። ግን ሌላ ታብ ላይ ያደርጉት። ሲቀጥል እዚ ጋር አንድ ነገር ልንገራችሁ። ከስር ሎጊን፣ እዚ ሚ ትራንዚሽን ላይ ሎጊን ካረጋችሁ ሚ ፓስ ብላችሁ እዚ ጋ ተነካላችሁ ማለት ነው። ነገር ግን ሚ ትራንዚሽን ላይ ደግሞ ምንም አይነት ሎጊን ከሌላችሁ ጎቱ ምን የሚላለ ሬጅስተር ዛ። ሲቀጥል ከጎቱ ሬጅስተር በኋላ ሁለን ነገር ትጠቀማላችሁ። የምፈልጉት መንካት ትችላላችሁ። ያው ነው፣ እኔታችኛው ነክቸዋለሁ። የለኛውን መንካት ተመሳሳይ ነገር ነው። ከዛ ትንሽ መጠበቅ ነው ማለት ነው። ከዛ እንደዚህ አይነት ነገር ያመጣላችኋል። ይሄንኛውን ትጎቱትና በስርዓት ማስቀመጥ ነው፣ በስርዓት ማስቀመጥ አለባችሁ። ከዛ አሁንም ትንሽ ትጠብቁታላችሁ። እዛ ጎቶ አውቶሪስ ብላችሁ ወደ አፕሊኬሽኑ ትገባላችሁ ማለት ነው። ኮኔክት ትላላችሁ። ከዛ በኋላ አውቶሪስ ሰክሰስፉል ካላችሁ በኋላ ተመልሳችሁ ክሮም ላይ ሲገቡ ወደዛ አይነት ፔጅ ይወስዳችኋል ማለት ነው። ስለዚህ እንወጣና ወደ ባይናንስ እንገባለን። ያው ባይናንስ ላይ የምንገባበት ምክንያት ምን መሰላችሁ? የሚላክልን አድሬሳችን ይዘን ለመምጣት ነው ማለት ነው። ስለዚህ ከስራ አሴት የሚል አለ እንደምታዩት። እሷን አሴት የምትለውን አንዴ ተጭነን እንገባለን ማለት ነው። ከዛ አድፈንድ እንላለን። ከዛ ዲፖዚት ለማድረግ ነው። ዲፖዚት የሚለውን ትነካላችሁ ወይም የመጀመሪያ ምርጫውን። ከዛ ዩኤስዲቲ የሚላለ ከዩኤስዲቲ በኋላ ኔትወርክ መረጡ ትባላላችሁ። ኔትወርካችሁ ቢኤስሲ ነው መሆን ያለበት። እሱ ኔትወርክ ከመረጣችሁ በኋላ ኮፒ አድርገን እንወጣለን ማለት ነው። ኮፒ አድርገን ወደ ቀጣዩ ፔጅ ወይም ደግሞ እዛው ክሮም ወዳለው ፔጅ እንሄድና እዛ ላይ የምሞሉትን ነገር እነግራችኋለሁ ማለት ነው። ያው የምሞሉት ምንድን ነው? ፔመንት ሜትር ነው። ከላይ ሶስት ነጠብጣብ አለች። እሷን ሶስት ነጠብጣብ ትነኩና ፐርሰናል ሴንተር የሚለውን አንዴ ትነኩና ወደ ውስጥ ትገባላችሁ። ከዛ ፔመንት ሜትድ ማናጅመንት የሚለውን አንዴ ትነኩና ፔመንት ሪሲቪንግ ይላል። እሱን አንዴ ስነኩት ከረንሲ ምረጡ፣ የስዲት ትመርጣላችሁ፣ ከረንሲያችሁ ማለት ነው። ከዛ ዩኤስዲቲ የሚለውን መንካት ነው ማለት ነው። ከዛ ወደዛ አይነት ፔጅ ያመጣችኋል። ከዛ አድሬሳችሁን ፔስት ታደርጋላችሁ። ኔትወርካችሁን ትመርጣል። ኔትወርክ እንዳትተሳሳቱ። ኔትወርክ ከተሳሳታችሁ አይልክላችሁም። ኔትወርካችሁን ቢኤስሲ፣ አድሬሳችሁን ፔስት። ሲቀጥል ደግሞ ምን አይነት ዋሌት ነው ወይም ኤክስቼንጅ ነው የሚለውን ባይናንስ አድርጋችሁ ትመርጡና ከስር ኮንፎርም የሚል አለ። ኮንፎርም ታደረጉና እንትን ትላለች። ኮንፎርም የምታደረጉት ግን እንዴት እንደሆነ ላሳያችሁ ማለት ነው። ኮንፎርም የምትለው ልክ እንደነካችሁ ምንም እንደዚያ የተደረገ ይመጣላችኋል። በስተክክል ስባችሁ ቦታዋ ታስቀምጣላችሁ ማለት ነው። ከዛ በኋላ አውቶሪዝ አድርግ ይላል። አውቶሪዝ ትሉታላችሁ። ቀጥታ ወደ አፕሊኬሽን ወስዳችኋል። ከዛ ተወል ብላችሁ ኮኔክት ትሉት ኮንፎርም ወይም ኮኔክት ትሉታላችሁ። ከዛ በኋላ አውቶሪስ ኮንፈርሜሽን ካላችሁ በኋላ ትወጣላችሁ። ከዛ በኋላ ፔመንት ላይ ፔመንት ሜትዳችሁ ተቀምጦላችኋል። ሰውየው ቀጥታ የእናንተን ፔመንት ሜትድ ያይና ያስቀመጣችሁን አድሬስ ወደ እሱ ይልክላችኋል ማለት ነው። አሁን ቀጥታ ሴል ወደምንልበት ቦታ እንገባለን። ሴል የምንለውን ሰው እንመርጣለን። ዩ እኔ ዚጋ ፓንዳ የሚለውን መርጫለሁ። አራት ሺ ምናምን ሰው አስተናግዷል። ፐርሰንቱ ምርጥ ነው። ስለዚህ ፓንዳ የሚለውን ሰው መርጫለሁ። ዚጋ እንደሚታዩት ሴል ብዬ መርጫ አለው ማለት ነው ዩት ልክ ሴል እንዳላችሁት፣ ወደዚ አይነት ፔጅ ነው ይመጣላችሁ። አማውንት ሞላላችሁ እኔ ሶስት ኤምኤሲ ነው እንትን የምለው ማለት ነው ሶስት ዜሮ ፖይንት ስሪ ጀምራችሁ ትችላል፣ ግን ሶስት ነው እኔ ከሶስት ጀምሮ ነው የምለው። ስለዚህ ሶስት ብዬ ጽፋ አለው ማለት ነው ከዛ አስራ ሰባት ነጥብ አምሳ ሁለት ዶላር። ከዛ በኋላ ኮንፊርም ትሉት አላችሁ ቀጥታ ምን ትሉት አላችሁ ኮንፊርም ትሉታላችሁ። ካረጋገጣችሁ ካያችሁ በኋላ ከዛ ኮንፊርም ስትሉት ከዛ አውቶሪስ ትሉታላችሁ። ከዛ ሲቀጥል ኮኔክት ትሉታላችሁ ማለት ነው። እንግዲህ አውቶሪስ ሰክሰስ የሚል ጠብቱታላችሁ። ልክ እንደዚህ ካላችሁ በኋላ ተመልሳችሁ አፕሊኬሽን ውስጥ ትገባላችሁ። እንትኑ ክሩም ውስጥ ትገባላችሁ። ከዛ ኦርደር ምን አድርጋችኋል? አስቀምጣችኋል ማለት ነው። ከዛ ትንሽ እንደጠበቃችሁ ሰውዬው ኦርደር ይቀበላችኋል። ኦርደራችሁን ሲቀበላችሁ ትራንስፈር አሴት የሚል አለ አይደል? ልክ ኮፒ አለች አሬሱ አለች። እሷን ኮፒ አድርጋችሁ በስርአት ትይዙና ወደ አፕሊኬሽን ውስጥ ትገባላችሁ ሴንድ ትላላችሁ። አሬሱ ላይ አሬሱን ፔስት ታደረጉታላችሁ። ሲቀጥል እንትናችሁን ታስቀምጣ አማውንት የሚሸጡትን አማውንት ታስቀምጣላችሁ። ሶስት ነው፣ ሶስትን አስቀምጣለሁ ማለት ነው ከዛ ምን የምትላለ ኒክስት። ከዛ በኋላ ኮንፊርም ትልታላችሁ። ከዛ መጀመሪያ ስገቡ ያስገባችሁትን ፓስወርድ ታስገባላችሁ። ልክ እንደዚህ ካስገባችሁት በኋላ ትንሽ መጠበቅ ነው ማለት ነው። ያው ትንሽ እንጠብቀዋለን። ሲቀጥል ልክ እንደዚህ ሰክሰስፉል ይላችኋል ማለት ነው። ሰክሰስ እንዳላችሁ ስክሪንሹት ታነሳላችሁ። ስክሪንሹት ሁላችሁ ማለት ግዴታ ስለሆነ ስክሪንሹታችሁን ካነሳችሁ በኋላ ክሮም ነው የተመልሳችሁ ትሄዳላችሁ ክሮም ላይ የተመልሳችሁ እንደሄዳችሁ ቻት የምትለውን አንድ የተነኩና ወደ ቻት ቦክስ ውስጥ ከገባችሁ በኋላ ፎቶ ምልክት አለች አይደል? እሷን የፎቶ ምልክት አንድ የተነኩና ከፋይላችሁ ውስጥ ስክሪንሾት አርጋችሁ ያነሳችኋትን ፎቶ ትልካላችሁ ወይም ሴንድ ታደረጋላችሁ ማለት ነው። ልክ እንደዚ ካላችሁ በኋላ ከስር አረንጓዴዋን ክሊክ ታረጓታላችሁ ከዛ ሰውየው ሚስጅ ስተ የሚጽፍላችሁ ትጠብቃላችሁ። ሰውየው በዚህ እያሞላችሁ ታሪስ አለ በሱ ልላክላችሁ ወይ እያለ ነው ማለት ነው። መጀመሪያ ስንሞል የነበረው አሪስ በሱ ልላክላችሁ ወይ እያለ ነው። ያ አው በሱ ላክልኝ ትሉታላችሁ ወይም ደግሞ የስ ብላችሁ ትመልሱታላችሁ ማለት ነው። እሺ አሁን ይሰጠናል አይሰጠንም? ጋይስ ይሰጠናል አይሰጠንም? ያው አሁን እየቀረስኩን ነው። እንግዲህ ምን እንደሚፈጠር አብረን እናያለን። ምን እንደሚፈጠር አብረን እናያለን ጋይስ አብዛኛው ሰው በጣም ብዙ ሰው ሲያወጣ ይቻለው ቲክቶክ ላይ የምልኝ የሰውየውን ምላሽ ወይም ደግሞ የባይናንስን ኖቲፊኬሽን እየጠበቅኩ ነው በአሁኑ ሰዓት። በስማ ቆዩ ኮ እንዴ፣ ሰውዬ ምን ሆኖ ነው ሊጨረግደኝ ነው? እንዲገይስ ለማንኛውም ትንሽ መጠበቅ ነው። ብዙ ምንትናት ብሎ ይኸው ኖቲፊኬሽን ገባ አሁን የተለያዩ የባይናንስ ከታያችሁ የባይናንስ ኖቲፊኬሽን ገብቷል። ይሄውና የመጀመሪያው ዲፖዚት ሰክሰስፉል ብሏል ማለት ነው። መጀመር የነበረበት እንትን ነበር ባላንስ ነበር። አሁን ስንት ሆኗል? 17.69 ዶላር ገብቷል። ጋይስ ሁላችሁም ተጠቀሙበት። ከምር ያስወሰድ እውነት እየመሰለ ነበር፣ ግን አሁን አሁን ነው ያረጋገጥኩት። ይቻ ከምር ቴሌግራም ላይ በጣም በኮንፊደንስ ነበር እያወራሁ የነበረው እና ኦልሞስት እንደዚህ ደግሞ ዊዝዶ ፕሮፍ ሳሳይ በጣም ነው ደስ ያለኝ፣ ማለት ነው ሁላችሁም ገብታችሁ መውሰድ ትችላላችሁ። ያልተመዘገባችሁ ካላችሁ የቴሌግራም ቻናላችን ደግሞ ካልተቀላቀላችሁ ጅማሮ ትሬደር ብላችሁ ቴሌግራም ላይ ሰርች ብታደረጉት፣ ልክ ዚ ስክሪኑ ላይ ያለ እሱን ሰርች ብታደረጉት ታገኙናላችሁ ማለት ነው። እኛን ጆይን አርጋችሁ መቀላቀል አለባችሁ። ደነው ነው። ቻው።